ሰላሳኛ ጁዝ አንድ መቶ አንደኛ ሱረቱል አልቃሪያ በመካ የወረደችናት ናት። አያው አስራ አንድ ናቸው። ብስሚላህ አረኅማን አረሒም በአላህ ስም ፍጹም ረኅሮ ፍጹም አዛኝ በሆነው ያች ድንገት ልብን አንኳኪ ቂያማ ምንድናት? ያች ልብን አንኳኪ ቂያማ የሰው ልጅ ሆይ ያች አንኳኪ ቂያማ ምን እንደሆነች ምን ያሳወቀ? አንኳኪዋ ቂያማ ማለት ሰዎች እርስ በርስ እንደሚተረማመሱ እንጭጭ ቢራቢሮዎች የሚሆኑበት ቀን ነው። ወተኩኑ ልጅባሉ ከልዐህን ልመንፉሽ በዚያን ቀን ተራሮች እንደ ተነደፈ ሱፍ ቡን ይላሉ። ፈአማ መን ሰቁለት መዋዚኑሁ በቅያማ ቀን መልካም ስራዎች ሚዛኖቹ የከበዱለት ሰው ፈሁወ ፊ ዒሸት ራድያ ኑሮ በተወዳጇ ገነት ውስጥ ይሆናል። ወአማ መን ኸፈት መዋዚኑ በቂያማ ቀን የመልካም ሥራዎቹ ሚዛኖች የቀለሉበት ሰው ግን በእምሁ ሃውያ መኖሪያው የምታቅፈው ገሃነም ናት። ወማ አድራከ ማሂያ አንተ ሰው ሆይ ሐውያ ምን እንደሆነች ምን አሳወቀ? ናር ሓምያ ሐውያ የጋለች የገሃነም እሳት ነች።